አሳሳቢ እየሆነ የመጣው የኢትዮጵያ እግር ኳስ ክለቦች ፋይናንስ ሁኔታ ለዚህ መመሪያ መውጣት ምክንያት ሆነ። ህጉ እንደሚተገበር ለዚህም ቁርጠኛ አቋም እንዳላቸው ከገለጹት መካከል የኢትዮጵያ እግር ኳስ ፌዴሬሽን አንዱ ነበር። ቁርጠኙነቱንም መመሪያውን ተላልፈዋል ባላቸው ክለቦች ላይ የነጥብና ዋንጫ መቀማት ቅጣት በማስተላለፍ አሳየ። ቅጣቱን ማስተላለፉም እያነጋገረ ይገኛል። ይህን አስመልክቶ ማብራሪያ የሰጠው ፌዴሬሽኑ ከፊፋ የተሰጡ ውሳኔዎችን ቀድሞ ለክለቦች ማሳወቁን ገልጿል። የተሰጡ ውሳኔዎች የራሳቸው መነሻ አሏቸው ያሉት የፌዴሬሽኑ ፕሬዚዳንት ኢሳያስ ጅራ መነሻዎቹን አብራርተዋል። ቱት በሙሉ ህገወጥ ጨዋታ ነው፣ ፎርፌ ነው የሚሆነው። ይህ ፎርፌ የሚሆን ከሆነ በእነኚህ ክለቦች ላይ የኢፍታዊነትን ነው የሚያመጣው። ነጌ እነኚህን ክለቦች ረልጌት አድርገን ነጌ ደግሞ ተመርምሮ ከሚገኙት አስራ አራቱ ሌቦች ቢኖሩ ምንድን ነው የሚደረገው? ኖ አንተ በስተት ነው የወረድከውና አንተ ተመለስ፣ ከአንተ በላይ ህገወጥ ስራ የሰራ አለና አንተ ደግሞ ሂድ የሚል ኢንዱስትሪውን ውጥንቅጡን የሚያወጣ ነገር ነው። ከዚህ አንግል ነው የታየው። የኢትዮጵያ ዋንጫ ሻምፒዮንነቱን የተነጠቀው ሲዳማ ቡናን አስመልክቶ ስለተወሰነው ውሳኔ ፕሬዚዳንቱ ተከታዩን መልስ ሰጥተዋል። የኢትዮጵያን ዋንጫ የውድድር ደንብ አይታችሁ ከሆነ ሊጉ ላይ ቀይ ያየ የሊግ ውድድሩ ላይ ቀይ ያየ ተጫዋች ኢትዮጵያ ዋንጫ ላይ አይሰለፍም። ኢትዮጵያ ዋንጫ ላይ እንደዚሁ ካርድ ያየ ተጫዋች ወደዛ ወደ ሊግ ውድድሩ ይሄዳል። ይሄ ደንብ ላይ በትክክል ቁጭ ያለ ነው። በዚህ ምክንያት ሁለቱን መነጣጠል አስፈላጊ አይደለም። ያ ነው እንትኑ ሄዶ ወደ ታች ስዳማ ተጫወታቸው ውድድሮች ለምን ፎርፌ አይሆኑም? አስቡ የውድድር አመቱ መዘጋቱ ያለው ተጫዋች ኮንትራት ጨርሶ ሶ ቶታሊ ወደኋላ የሚመልስ ሂደት ስለሆነ በዚህ ደረጃ ያለውን ውሳኔ ኦፍኮርስ ውሳኔው አፈጻጸሙ ነው የወጣው። አታጫውት የተባለውን የተባልከውን ልጅ ካጫወት ልጁ ተገቢ አይደለም ማለት። ቀጣይ ዓመት ክለቦች ተጨምረው የፕሪሚየር ሊግ ውድድር ይካሄድ መባሉን ተከትሎ ክለቦች ለሚያወጡት ተጨማሪ ወጪ ፌዴሬሽኑ ኃላፊነት እንደማይወስድም ፕሬዚዳንቱ ተናግረዋል። በዚህ መተዳደር ደንብ የኢትዮጵያ እግር ኳስ ፌዴሬሽን ስትቋቋም ዓላማዎቹ አስቀምጦ አዘርቱ ለምን ዓላማ እንደተቋቋመ ከተቋቋመበት ዓላማ ውጭ አይሰራም ተቋሙ። ስለዚህ ወርዶ ክለብን አያ ክለብ ስላደረስኩ ይህን ጉዳይ ነው ይሸፍንላለው የሚል ሚበትን እንትን ለማጣፈት አላደርግም አይደረግም። ከተቋሙ ዓላማ ውጭ አይሄድም። በቀጣይ ሌሎች ክለቦች ላይም ምርመራው መደረጉ እንደሚቀጥል ነገር ግን ውሳኔውን አልቀበልም የሚል ክለብ ካለ ሊጉን ጥሎ መውጣት ይችላል የፕሬዝዳንት ኢሳያስ መልእክት ነው። ሁሉም ክለቦች በዚህ ደረጃ አንድ ላይ ተጣርቶ ብደርስልን ኖሮ አሁን የምታዩትን የቁጥር ድገት አያምጣል። ቢያንስ ይሄን እርምጃ መጀመርም አንድ ስቴፕ ነው ብሎ